የሰዶምና ገሞራ ጥፋት፣ የእምቢተኝነት ዋጋና የሎጥ አሳዛኝ ምርጫ። በጥንት ዘመን በኃጢአታቸው ብዛትና በክፋታቸው ወደር ያልተገኘላቸው ሁለት ከተሞች ነበሩ፣ ሰዶም እና ገሞራ። የነዋሪዎቻቸው ጩኸት ወደ እግዚአብሔር ፊት ደርሶ የፍርድ ቀን ቀርቦ ነበር። አንድ ምሽት የእግዚአብሔር መላእክት በሰው አምሳል ወደ ሰዶም ከተማ ደረሱ። በዚያም ከተማ ይኖር የነበረው የአብርሃም የወንድሙ ልጅ የሆነው ጻድቁ ሎጥ እንግዶቹን በደስታ ተቀብሎ ወደ ቤቱ እንዲገቡና እንዲያርፉ ጋበዛቸው። ሎጥ የእንግዳ ተቀባይነትን ባህል ጠንቅቆ የሚያውቅና ለእንግዶች የሚገባውን ክብር የሚሰጥ ሰው ነበር። እቱ እየገፋ ሲሄድ ግን ያልተጠበቀና አስደንጋጭ ነገር ተከሰተ። የሰዶም ከተማ ወንዶች ከወጣት እስከ ሽማግሌ የሎጥን ቤት ከበቡ። በኃይልና በጮት እነዚያ ወደ ቤት የገቡት እንግዶች ወደ ውጭ አውጣልን ክፉ ሥራ እንድንሠራባቸው አውጣለን እያሉ ይጮሁ ጀመር። ዓላማቸው እጅግ ነውረኛና በሰው ልጅ ታሪክ ታይቶ የማይታወቅ ክፋት የተሞላበት ነበር። ሎት ይህንን ሲሰማ ልቡ በሐዘን እና በፍርሃት ተመታ። ከቤቱ ወጡ፣ የከተማውን ሰዎች ለማግባባት ሞከረ። ወንድሞቼ ወይ እባካችሁን፣ ይህን ክፉ ሥራ አታድርጉ፣ እነዚህ በእኔ ቤት ጥላ ሥር ያረፉ እንግዶች ናቸው በማለት ተማጸናቸው። ነገር ግን የሰዶም ሰዎች ልባቸውን እንደ ደንጋይ ይጽና ነበርና የሎጡን ልመን አልሰሙትም። ይባስ ብለውም በሩን ሰብሮ ለመግባት ይገፉ ጀመር። በዚህ ጊዜ በሎጥ ቤት ውስጥ የነበሩት እንግዶች ተራ ሰዎች ሳይሆኑ የእግዚአብሔር መልአክት መሆናቸውን አሳወቁ። የሎጥን እጅ ይዘው ወደ ቤት አስገቡት፣ በሩንም ዘጉ። በቤቱ ደጃፍ የነበሩትን ክፉ ሰዎችም ዓይናቸውን አሳወራቸው። በዚህም የተነሳ በሩን ሊያገኙት አልቻሉም። ከዚያም መላእክቱ ሎጥን እንዲህ አሉት። እዚች ከተማ ያለ ማንኛውም ሰው ወንድ ልጆችህን፣ ሴት ልጆችህን፣ አማሾችንና ሌሎችንም ዘመዶችን ይዘፈጥነ ከዚች ከተማ ውጣ። እግዚአብሔር የዚችን ከተማ ኃጢአት አይቶ ሊያጠፋት ወስናልና። ሎጥም ለሚያገቡ ሴት ልጆቹ አማሾች ይህንን ሲነግራቸው ቀልድ መስሏቸው አላመኑትም ነበር። ንጋት ሲቀድ ሎጥና ቤተሰቡ ከከተማዋ ለመውጣት ሲያንገራጉሩና ሲዘገዩ መላእክቱ የሎጥን የሚስቱንና የሁለት ሴት ልጆቹን እጅ ይዘው እየጎተቱ ከከተማዋ አስወጧቸው። እግዚአብሔር ለሎጥ ይራራለት ወዶ ነበርና እንዲያደርጉ ከከተማዎች ካደረሷቸው በኋላ አንደኛው መልአክ ሕይወትህን ለማዳን ሽሽ፣ ወደ ኋላም እንዳትመለከት፣ በዚህ ሜዳም ሁሉ የትም ስፍራ አትቁም፣ እንዳትጠፋ ወደ ተራራው ሽሽ አለው። መላእክቱ እንዳዘዙት ሎጥና ቤተሰቡ እየሸሹ ሳለ እግዚአብሔር ከሰማይ በሶዶምና በገሞራ ላይ ዲንና እሳት አዘነበ። እነዚያ በአንድ ወቅት ሕይወት የሞላባቸው የነበሩት ከተሞችና በዙሪያቸው የነበረው ለም መሬት ከነዋሪዎቻቸው ጋር በአይነ ጥቅሻ ተበልተው ጠፉ። የክፋታቸው ዋጋ ይህ ነበር። ነገር ግን ከሎጥ ቤተሰብ አንዷ የሆነች ሁለት ሚስት የመልአኩን ትሰት በመተላለፍና በከተማይቱ ላይ በነበራት ጉጉት እና ቁጭት የተነሳ ወደ ኋላ ስትመለከት ወዲያውኑ የጨው ሐውልቱን አቀረች። ይህ እንዴት ያለ አሳዛኝና አስደንጋጭ የእምቢተኝነት ውጤት ነው! ወገኖቼ ይህ ታሪክ በእውነትም ልብ የሚሰብና ብዙ ትምህርት የሚሰጥ ነው። እንዲህ ያሉትን ጥልቅ መንፈሳዊ ትምህርቶች እና አስገራሚ የመጽሐፍ ቅዱስ ታሪኮች እንዳይመልጧችሁ የአማርግ ባይብል ስቶሪስ ቻናላችንን አሁን ነው ሰብስክራይብ በማድረግ ቤተሰብ ይሁኑ። በተጨማሪም አዳዲስ ቪዲዮዎችን ስንለቅ ፈጥኖ እንዲደርሳችሁ የደወል ምልክቷን መጫንዎትን አይዘንጉ። ይህን ማድረጋችሁ እኛን በእጅጉ ያበረታተናል። ወደ ታሪካችን ስንመለስ ሎጥና ሁለት ሴት ልጆቹ ብቻ ከጠፋቱ ተርፎ በተራራው ወደ ምትገኝ አንዲት ዋሻ ሄዶ መኖር ጀመሩ። አዲስ ሕይወት ለመኖር ቢገደዱም የገጠማቸው ሁኔታና ያደረጓቸው ያደረጓቸው ምርጫዎች አዳዲስ ፈተናዎችና የሞራል ውድቀቶች ይዘው መጡ። በትልቋ ልጁ ምክር ከአባታቸው ጋር በዝከራት ታለው በመተኛት ዘር ለመተካት ያልተገባ ትርፍ ፈጸሙ። ከዚህም ድርጊት የተነሳ ሞአብና አሞን የተባሉ ሕዝቦች ተገኙ። ይህም በኋላኛው የእስራኤል ታሪክ ላይ የራሱን ተጽዕኖ ያሳደረ ክስተት ነው። ይህ የሰዶምና ገሞራ ጥፋት እንዲሁም የሎጥ ቤተሰብ አሳዛኝ ፍጻሜ የእግዚአብሔርን ትዕዛዝ የመታዘዝና በእርሱ የመታመንን አስፈላጊነት በግልጽ ያስተምረናል። የኃጢአት ውጤት ጥፋት እንደሆነና ከእግዚአብሔር መንገድ መረቅ ወደ አሳዛኝ ምርጫዎች እንደሚያመሩ ያሳየናል። ይህንን አስደናቂና አስተማሪ ታሪክ በአርቴፊሻል ኢንተለጀንስ በመታገዝ በከፍተኛ ጥራት አኒሜሽን አድርገን ለእናንተ ለማቅረብ ብዙ ጊዜ ጥናትና ከፍተኛ የቴክኒክ ዝግጅት ይጠይቃል። እያንዳንዱ ትዕይንት፣ እያንዳንዱ የገንጸባሪ እንቅስቃሴና የጀርባ ምስል በጥንቃቄ የተሰራ ነው። የእናንተ ድጋፍ ለዚህ ከባድ ስራችን ትልቅ ማበረታቻና ለቀጣይ ስራዎቻችንም ወሳኝ ነው። ስለዚህ ይህ ቪዲዮ ከተመቻችሁ፣ ላይክ በማድረግ አስተያየታችሁን በኮሜንት ሳጥን ውስጥ በመግለጽ እንዲሁም ይህንን ቻናል ለጓደኞቻችሁና ለቤተሰቦቻችሁ ሼር በማድረግ አጋርነታችሁን እንድታሳዩን በአክብሮት እንጠይቃለን። በሌላ ልብ የሚነካና አስተማሪ መጽሐፍ ቅዱስ ታሪክ በቅርቡ እንገናኝ። እስከዚያ ድረስ ሰላምና ጤና ለሁላችሁ ይሁን።